እሺ ዛሬ ደግሞ የፈንገስ መድኃኒት ነው የሚነግራችሁ። የጭንቅላት የፈንገስ መድኃኒት ነው የሚነግሯችሁ። ግን አንድ ነገር ልንገራችሁ ከስር እየመጡ የሚጽፉት ሰዎች አሉ። ማለት ውስን ሰዎች ቁጥር ማን ቁጥራቸው ሰዎች ማለት ነው። ምናልባት ነው ከ30 ሺ ሰው ግምት ነው መላክችሁ። ከዛ በላይ ነው እየታየ ያለው። እንደ ሁለት ሰው ሶስት ሰው ነው ተቃዋሚ የሚሆነው። አትስሟቸው። ዞረው እነሱ መድሀኒቱን ስለሚጠቀሙ እናንተ አትስሟቸው። ይጠቀሙት መጨረሻ ላይ ግን ወደኛ መምጣታቸው አይቀርም፣ ቴንኪው ማለታቸው ስለማይቀር እናንተ ግን ተጠቀሙት። ፈንገስ ነው መነግራችሁ የምላችሁን ነገር በትክክል ያለማቋረጥ ሁሉንም ያልኳችሁን ፈልጋችሁ አግኝታችሁ ከተጠቀማችሁ በእርግጠኛነት ዘመናችሁን ሙሉ ትፈልጉኛላችሁ። ዘመናችሁን ሙሉ እንደማስፈልጋችሁ ታስባላችሁ። ስለዚህ በጣም ተከተሉኝ፣ በደንብ አዳምጡት፣ አትሰልቹ ደጋግሜ ደጋግሜ የምናገረው መድኃኒት ስለሆነ እንዳይጠፋባችሁ ነው፣ እየጻፍኩላችሁም ነው። አንዳንዶቹ ደግሞ ይሄ ቢጨመርበት ይሄ ቢጨመርበት የምትሉ ሰዎች ያላችሁ በጣም ነው የማመሰግነው። ግን እኔ እሱ እሱ በቃ እኔ የራሴ አሰራር ነው። እኔ ስሰራ ይሄ የራሴ ይለያል። አሁን እነሱ ደግሞ ይሄ ቢጨመርበት ቡዳ መድኃኒት ይሄ ቢጨመርበት ያላችሁ ሰዎች ቴንኪው፣ አመሰግናለሁ። ግን እኔ በራሴ አሰራር ይሄ ነው። ይሄን አድርጉትና ሞክሩና የእውነት እሱ ላይ ለውጥ ካላገኛችሁ፣ እዚሁ ላይ መታችሁ እኮ እንገናኛለን አይደል? ያው ሩቅ አይደለን መቼም። ለአንድ ቀን አልሰራላችሁም ዘመኔን አብሬያችሁ ልኖር ነው። ስለዚህ ሰብስክራይብ እያደረጋችሁ ዩቲዩቤን ማርታ ተስፋለም እያላችሁ ተጠቀሙበት። ይሄ ማለት እንግዲህ ይሄንን የማያውቅ የለም በደንብ ይዩት። ይሄ ሾክ አለው ፈንገስ መድኃኒት ነው። ዛሬ የሚሰራላችሁ ቆረቆር ፈንገስ እና ላሽ በዛ ላይ በጣም ብዙ መሪ ጌታዎች የተባሉ እየተቃወሙ ነው። ብዙ መድኃኒት የሚሰሩ ሰዎች እየተናደዱ ነው። ምክንያቱም ቢዝነስ ቀረባቸው። አንደኛ እነሱን መለመን፣ ሁለተኛ ደግሞ በእነሱ ቤት እየሄዳችሁ በቃልቻው የሚሆን በመሆኑ እነሱ ጋር እያፈነደዳችሁ ልመና ቀረ። በራሳችሁ ሁሉንም ነገር በራሳችሁ ሁሉ ሰው ሕክምና ሊያቅ ነው ማለት ነው። ሁሉ ሰው መድኃኒት ሊያቅ ነው ማለት ነው። እግዚአብሔር ይመስገን፣ ሁሉ ሰው ይዳል። ሁሉም ሰው ደግሞ ተጠቃሚ ይሁን። ሁሉም ሰው የራሱን ልጅ ቤት ውስጥ ሳይቸገር ያድን የኔ ምኞት ነው። ስለዚህ እግዚአብሔር የሰጠን ጥበብ ስለሆነ እናንተ ደግሞ ለሌሎች ትምህርት ሆናላችሁ። ወይ እድሜ ልካችሁን ወይ ማርታ እያላችሁ ታመሰግኑኛላችሁ። ጥሩ ስም ይዘን ብንሄድ ጥሩ ነው። ለኔ ለኔ በቃ ክብር ነው። ለኔ ከገንዘብ በላይ ለኔ፣ እግዚአብሔር ይባርካት ቴንኪው ነው ለኔ። እሱ ራሱ ገንዘብ ነው ማለት ነው። ለኔ እሱ እናንተ እግዚአብሔር ይስጣት ልጆቿ ይባረኩ ለኔ ዶላር ነው። ምክንያቱም እኔ በጣም ምርቃት ስለምወድ መመረቅ ስለምፈልግ፣ ይሄ የምድር እምቧይ ይባላል። የምታገኙት ጫካ አካባቢ ነው የምታገኙት፣ አለበለዚያ ወንዝ አካባቢ ገደል አካባቢ ነው። በትክክል ደግሞ እንደዚህ አይነት ቦታ የሌላችሁ ሰዎች ደግሞ እጣንና ጭሳጭስ የሚሸጡ ሰዎች ያውቁታል። እነሱ ጋር ይሸጣሉ። ሀምሳ ሀምሳ ብር፣ ሀያ ብርም ሳሪስ አለ፣ ሾላ ገበያ አለ፣ መርካቶ አለ። በየቦታው ገበያ የተባለ ቦታ ሁሉ ጭሳጭስ የሚሸጡ እጣን አይደለም፣ እጣን ለብቻው አይደለም። ይህ ጭሳጭስ ወገርት፣ ቀበርች ምናም የሚሸጡ የሉም? ይሄ አራስ ስንሆን የሚጨሰው ጭሳጭስ የሚሸጡ ሰዎች እነሱ ጋር ይሸጣል። ይሄ የምድር እምቧይ አያችሁት፣ ሾክ አለው። ይሄ እሾክ አለው። አይን እንዳይነካ ተጠንቀቃችሁ፣ እሾክ አለው። አይነካም፣ አይን ምንም አይነካም። አትፍሩት። እንደዚህ ስላችሁ ደግሞ ትልልቁን ብታገኙ አሪፍ ነው። ትልልቁ በደንብ ውሃ ይኖረዋል። ውሃ እንደ ሎሚ ምናምን አይፈሰውም። ፍሬ ነው ያለው ውስጡ። ይኸው ትንንሿም አስር አስራ አምስትም ይላሉ ትጠቀማላችሁ። እሱን አጠቃቀሙን እነግራችኋለሁ። ግን ይሄ በጣም በጣም በጣም የብዙ መድኃኒት ፍቱን መድኃኒት ነው። ግን ለጸጉር ብቻ። ለጸጉር ምንም ነገር ላይ ይሄ አይገባም። ምንም ነገር ላይ ማለት ነው። ፀጉር ብቻ ላይ ነው የሚገባው እንዳትሳሳቱ ምንም ነገር ላይ እንዳትቀቡ። ያሳክካል። እንደ እከክ ነው የሚያሳክከው ይባላል፣ ያሳክካል። የእውነት የዚህን መድኃኒት ፈውስ ብታገኙ አይደለም ሀምሳ ብር እናንተ በዶላር ብገዙት አይጎጫችሁም ማለት ነው መድኃኒትነቱ። አሁን በደንብ ልነግራችሁ ነው፣ በደንብ አዳምጡ። መጀመሪያ ደረጃ ልጆቻችሁን ጸጉራችሁን ትላጫላችሁ። ህፃናቶች ከሆኑ አዲስ ጸጉር ይበቅልላቸው ማለት ነው ህጻናቶች ከሆኑ ትልልቅ ሰዎች ከሆኑ ግን መሀሉን በደምብ ክፍት ክፍት እያደረጋችሁ ቆዳውን እራሱ እያገኛችሁ የሚቀባቸው ሰው የሚያሽ ሰው ያስፈልጋል። ህፃን ከሆኑ ደግሞ ሙሉ ጸጉራቸው መላጨት ግድ ይላል። ሙሉን አዲስ ጸጉር ይወጣል። ፈንገሱ እንዳለ እዚህ በየቦታው ስለሚዳረስባቸው፣ ፎሮፎር፣ ፈንገስ፣ ቆሮቆር እንደገና ደግሞ ላሽ ላሽ። ብዙ ሰው ምልጥ ምልጥ ያለ ቦታ አለ አይደለ? ላሽ ከዛ ደግሞ ቁስል ይመጣብናል ፀጉራችን ላይ አብዛኛውን ህፃናቶች ላይ ብዙ መዳሊት የጠፋለት የሚዋጥ ይሰጣል። ሻምፖ መታጠቢያ ይሰጣል። የሚቀባ ክሬም እየተባለ ይሰጣል። አይደል እሱ ሁሉ ህፃናቶችን አያድንም። ይሄ መዳሊት ግን ለዘላለም ዳግመኛ እንዳይመጣ አድርጎ ነው። ግን ድርቀት ይኖረዋል። ፀጉራቸው ሁል ጊዜ ሁል ጊዜ እየተከታተላችሁ ፓራፊል ቅባት መቀባት፣ ፓራፊል ብቻ ነው መቀባት ያለበት ልጅ። ፓራፊል ብቻ ሁ ሁሉም ልጅ አንድ አይነት ቅባት ፓራፊል ብቻ። በጣም ፈውስ መድሀኒትነት አለው፣ ጤና አለው፣ ጥቅም አለው። ይሄ ማሳከክ ይሄ ድርቀት ያጠፋል። ፓራፊል ነው መቀባት ያለባችሁ። በግራዋ ግራዋ ታውቃላችሁ። ሻምፖ አትጠቀሙ፣ ሳሙና አትጠቀሙም። ስታጥቧቸው ለመጀመሪያ ጊዜ ማለት ነው፣ ጸጉሩ እስኪበቅል ድረስ። ከተላጩ በኋላ በግራዋ ሙልጭ አርጋችሁ በግራዋ ታጥባላችሁ። በግራዋ ከግራዋ በኋላ ደግሞ እንትን ታውቃላችሁ፣ ይሄ ብሳና በከኒሳ ይባላል። ብሳና ቅጠሉ ቅጠሉ ሳይሆን እንጨቱ ግንዱ እንደዚህ ስብር አርጋችሁ ወተት ወተት አለው። የብሳና ቅጠ ሰፋፊ ቅጠሉ ብሳና ነው በከኒሳ የሚሉታል። በኦሮምኛ ነው በከኒሳ ለካ ብሳና ነው። እሱን እንደዚህ ስብር ግንዱን አርጋችሁ ወተት ወተቱን ወተት ወተቱን ጸጉራቸውን ሁሉ ከዛ ማሸት ማዳረስ። ከዛ በኋላ በግራዋው ካጠባችሁ በኋላ እዛው ላይ ደግሞ በከኒሳውን ይሄን ብሳና ወተቱን ትቀባላችሁ ማለት ነው። እሱን ማሳጅ አርጋችሁ እሽት ታረጋላችሁ። ከዛ በኋላ እሱን ሙልጭ አርጋችሁ ከላይላቸው ላይ አጥባችሁ ሙልጭ አርጋችሁ ታጥባላችሁ። ይሄንን ብቻውን ቆዳቸው ንጹህ ሲሆን ብቻውን ይሄንን ግልብጥ አርጋችሁ እንዲቆርጥ አርጋችሁ ግልብጥ አርጋችሁ እሽት፣ ጥግ ጥጉ አይቀር ይሄ አይቀር ይሄ ይሄ ይሄ በደንብ ይሄ መላጣ የሚመስለው ቦታ በደንብ አድርጋችሁ። የሚያሳክካቸው ቦታ ምናምን ጭንቅላታቸው ላይ በደንብ አርጋችሁ እሽት ታረጋላችሁ ማለት ነው። በደንብ አርጋችሁ በሳምንት ሁለቴ ማለት ነው። በሳምንት ሁለቴ በሳምንት ውስጥ ከሰኞ እስከ አርብ ባለ ለምሳሌ አይደለም። ስለዚህ በሳምንት ውስጥ ሁለቴ ታደርጋላችሁ። በሳምንት ሁለቴ ከሰኞ እስከ አርብ ባለው ውስጥ በሳምንት ሁለቴ እያጠባችሁ እንደዛ ይሄንን ለሁለት ሰዓት ላይ እላቸው ላይ ፀጉራቸው ላይ ለሁለት ሰዓት ይቆያል። ለሁለት ሰዓት እያሻችሁ እያሻችሁ እያሻችሁ ከዛ በኋላ ከሁለት ሰዓት በኋላ ሙሉ ጫርጋችሁ ይሄን ከላይላቸው ላይ ማጠብ ስታዩት ቆዳችሁ ነጭ ይሆናል እና ቅርፍ ይላል ካጠባችሁ በኋላ ማለት ነው። ሳይደርቅ በጣም ቅርፍ ሳይል ወዲያው እንዳጠባችሁ ወዲያው ፓራፊል እርጥቡን ቅባት እርጥቡን ቅባት ነገም በማግስቱ እንደሱ ቅርፍ ብሎ ድርቅ ይላል። አሁንም ራሱን ቅባት ቅባት ከዛ ሳምንቱን ሙሉ ወይ ጠዋት ወይ ማታ ሰዓት መርጣችሁ ወይ ከትምህርት ቤት ሲመጡ ወይንም ጠዋት ወደ ትምህርት ቤት ሊሄዱ ሲሉ ደግሞ ነጭ ሽንኩርት እንደዚህ ስብር አድርጋችሁ እዛ መላጣ መላጣ ቦታው መላጣ ከሆነ መላጣ መላጣ ቦታው ፈንገስ ፈንገስ ቦታው ሁል ጊዜ ሁል ጊዜ ማለት ነው። ለአንድ ወር ያህል ፀጉራቸውን እዛ ቦታ እሽት እሽት እዛ በቃ ነጭ ሽንኩርት ከቻላችሁ የማይታሹ ከሆነ ህጻናቶች ከሆኑ ነጭ ሽንኩርቱን ፍጭት አርቃችሁ ውሃውን አውጥታችሁ ነጭ ሽንኩርት እንደ ቅባት ውስጡ ቀብታችሁ እንደዚህ ማሳጅ ማሳጅ፣ እዛ ቦታ በተለይ ላሽ ያለበት ቦታ ማሸት ነው የሚፈልገው። እንደዚህ እንደዚህ እያያችሁት ከዚህ ለምሳሌ ከዚህ ከብሳና ቅጠል ከግራዋ በኋላ እንደዚህ ይሄንን ከቀባችሁት በኋላ እንደዚህ እያሻችሁት ፀጉር ሲወጣ ታዩታላችሁ። እንደዚህ ብቅ ብቅ ብቅ ሲል ታዩታላችሁ። ከዛ እንደዚህ እዩት ማነጭ ሽንኩርቱ ፀጉር ይወጣዋል እላዩ ላይ ራሱ የተቀበረ የሞተ የጠፋ የማይታይ ፀጉር ይወጣዋል እሱን አድርጋችሁ ትቀባላችሁ ለአንድ ወር ማለት ነው የእውነት ከዛ በኋላ እኔን ለምስጋና ትመጣላችሁ ይሄ ከሆነ በኋላ ደግሞ መስክሩልኝ እንደገና አስተያየት ካለ ጻፉልኝ እየመለስኩላችሁ ነው ተጠቀሙ የሚሉትን አትስሙ። እነሱ ዞር ብለው ስለሚጠቀሙ ምቀኞች ናቸው አይደል? ሀበሻ ምቀኛ ነው። እናንተ ዞር ብላችሁ ተጠቀሙ። ስለዚህ ገንዘብ አይጠየቅበት፣ ድካም የለው፣ ብዙ ወጪ የለው። ይሄንን አርጉ። ሁሉ ግዜ፣ ጧትና ማታ፣ ሁሉ ግዜ ቅባት። ምክንያቱም ባክቴሪያው እስኪጠፋ ድረስ በጣም ኃይለኛ ድርቀት ይሄ ያልኳችሁ ሁሉ ኃይለኛ ድርቀት ያመጣል። ጧትና ማታ ቅባት፣ ጧትና ማታ ቅባት፣ ሁሉ ግዜ ቅባት፣ በሳምንት ሁለት ይሄንን ተጠቀሙ። ይመቻችሁ። ሰብስክራይብ ዩቲዩብ እናርጉ።